እህት ዐለም፣ እንዴ እንዴት ዋልሽ? የት እየሄድሽ ነው? ምንም አልተረጋጋሽም እኮ። ነይ እስኪ ያረፍበይ፣ ነይ እስኪ። ምንድን ነው? እህት ዐለም፣ እንደምን አለሽ? ገጽሽም አልተለየኝ የማላውቃትን መሰልሽኝ። ምን ነው በሰንበቱ በመቅደሱም አጣሁሽ? ምን ሆነሽ ነው እህት ዐለም? አይ ወንድም ዐለ እንዳልልኝ ግብሬ ለውጭ እንዳልገኝ ስሜን አጥፍቼ ካለጋጣ ውዬ ያለ ማደሪያ የገብቼ አጥይኝ የሚያውቀኝ የሚለየኝ አጥቼ። አየሁሽ እኮ እህት ዐለ እንዲህ እኮ አልነበርሽም። እንዴ አልፌሽ እስከምሄድ ድረስ እኮ አላወኩሽም። አዎ አዎ፣ እንዲህ አልነበርኩም በራሴ ላይ እስክገር ትናንት እንዲህ አልነበረም። አዎ አዎ፣ ልክ እንዳንተ ልክ እንዳንተ፣ እንዳሁኑ ድምፅህ እንደማማሩ መንፈስህ እንደመስከኑ የእኔም ትናንቴ ፀዳዬ የሚያበራ ታዲያ የምግባር ጠረን የሚጣራ አው ጠዋቴን በቅዳሴ አዳሬን በጉባኤ ሳላስባርክ የማልሆን የማሉን ንግግሬ ጣዕም ያለው ለጥቅም ስለ የማላብን ነበርኩኝ እህት ዓለም። ምንም የምማውቀው ይሄንን ነው። ታዲያ አሁንስ አሁንስ ምን ሆንሽ እህት ዓለም? ሌትታ ቀኑ ሌት ቀኑ የተምታታብኝ ማዋዬ የማይታወቅ ካደርኩበት የማልገኝ ባይገርምህ፣ ከአፌ የሚወጣው አይ ምን ነው አልተናገረች የሚያሰኝ፣ በተንኮሌ የምኮራ ሁ ቅዱስ መንፈሱ ከኔ ራቀ። አላሳዝን ያሳድግኝ ትቼ ከሚያጠፋኝ የተጣበኩ አሁን እኔ ማለት እንደዚህ እንዴት አለ እንዴ እኔ እንደዚህ አይመስለኝም እንዴ በአውደ ምሕረት በማህሌቱ ጉባኤ በሚዘረጋበት ሁሉ የሚቀድምሽ አልነበረም እኔ አላምነው እኔ እንደዚህ አልማ አይመስለኝም። አዎ ወንድሜ፣ አዎ እኔው ነኝ ነኝ ወከልካይ ከዝማሬ ወደ ዘፈን ከከበረ ልብስ ወደ እርቃን አዎ፣ አዎ እኔው ነኝ የወረድኩት በገዛ እጄ ነው። ሲንገዳ ለሃውን ተፈጥረኝ

ይስለ ወንድማል የለሁም እኮ ሙቻለሁ። እህ ታለ የለም የለም የለም፣ እንዲህ አይደለም። ያልታመመ መድኃኒትን ያልቆሰለ ፈውስን አይሻም። እንደ ዳዊት የበደለው ያነገሰውን፣ ጴጥሮስም ከዳው ያከበረው መምህሩን። የተማርነው የእግዚአብሔር ቃል ዋጋ ሊያሰጥ ለስራ ሲሉት ያስጨንቃል እንደ ጨረቃ አንዴ መሙላት፣ ሌላ ጊዜ ደግሞ መጉደል። ሲወድቁ እየተነሱ ነው እንጂ ለጽድቅ መጋደል። አዎ ወንድም አለ። አዎ አዎ፣ እሱ ነው ከባዱ ሀቅ። እሺቱ የተማሩትን መኖር ከጀመሩት መዝለቅ። ለኔ እንደሱ ይሰማኛል። ጸጋ በረከቱ እንደራቀኝ፣ ጤና እንደሌለው

ብቻ ምን አለፋ ወንድም፣ አሁን ብቻ ምን አለፋ፣ እያሳመንኩ አው እየወቀስኩ፣ ያልመከርኩት እያሳነስኩ፣ ያልፈረጅኩት ከቶ ምን አለ? አረ ተው ወንድም፣ እህት አለ፣ እህት አለ። ክርስትና እንደምታውቂው ከብዙ ውድቀት መሀል መነሳት የሚገኝባት ደከመኝ ሰለቸኝ ልቁም ልረፍ የማይስማማት አንዴ ተሰርታ የማትከተት ልቁም በቃ የማይሏት እስከ ወዲያኛው የሚጋደሉላት ናት። እህት ዓለም መንሸራተቱ እንደው የወል ነው። ጥልቅ ደግሞ ብቅ ማለቱ አለመቃናት ነው፣ ጨለማ ከወደቁበት መቅረቱ። ዓለም አለመቃናት ነው፣ ጨለማ ከወደቁበት መቅረቱ ጴጥሮስ ክደቱን በእንባው ያጥቡ አይደል? አለት ሆነው ደግሞ ስህተት አለ። ከዛ ከተማርሽው ከዛ ሁሉ ትምህርት እንደ ዘማን ድንግል የሚያደርገውን ንስሓን እንዴት አጣሽው? በዋዘኞች ወንበር ላይ አዎ በዋዘኞች ወንበር ላይ ሰፍሬ ብቀበልን ፍሬ በክፉ ባልንጀራ ብገፋ መልካም አመል ጠፋ። እና ክርስቲያን እኮና ተስኪሉኝ ለሁሉም ማሰናከያ ሆንኩ። አረ ተው ወንድም አለ ብቻ በጸሎት አስበው። ያሰራውን ያክል ልጸጸስ ሲሉ ማፈር ማጥመጃው ነው የሰይጣን ግብር። እንዴ ስለሞተልሽ ብለሽ ስለሞተልሽ ፍቅር ብለሽ ስለበደልሽ ብታፍሪ ቅድስናውን ስትይ ልብሽን ወደ መቅደሱ ብትመሪ ምን ይጎልብሻል? አላፈቀሽም ያጣሽው ቤት መንቃት ከመንፈስ ማንቀላፋት በንስሓ መቀስቀስ ወደ ልብሽ መመለስ እንዲህ አልነበርኩም ሁሌ ከመብሰልሰል ደግሞስ ደግሞስ ስለታለ ከርሱ ፍቅርና ምሕረት ይበልጣል ለኛ ኃጢአት።

አዎ በአምላኬ ሐሴትን ታደርጋለች። ባሪያውን ሊገስጽ የሰደደ አንተን እግዚአብሔር ይመስገን። ተመስገን።